ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ዝዝዝት ይበልልኝ። በባለፈው ክፍል አስራ ዘጠኝ አስራ ስምንት የርብቃ ድራማ ማለት ነው ያለቀው በአስደንጋጭ ሁኔታ ነበረ ማሚ ርብቃ በተኛችበት ሶፋ ላይ በተኛችበት በትራስ አፍና እያፈነቻትን እንደሆነ ነው ያለቀው። አሁንም በክፍል አስራ ዘጠኝ ደግሞ ይዘ የመጣልን ማሚ ርብቃን በትራስ አፍናት ሳይሆን አቤል በተኛበት ያው በህልም ምክንያት ታይቶት ነው እንጂ ርብቃን ማሚ አላፈነቻትም። በባለፈው ግን ያሳየን ርብቃ ማሚ እንዳፈነቻት ነው የሚያሳየን ማለት ነው። ውድቲ ዛሬ በአሁኑ ክፍል አስራ ዘጠኝ ደግሞ ይዞ የመጣልን ድራማው ርብቃ ለአቤል እንደደበቀችው እርግዝናዋን ደብቀዋለች፣ በባለፈው ደብቀዋለች። ግን እርግዝናዋ የአቤል ወንድም አውቆታል። በምን አይነት መንገድ እንዳወቀው አይገባኝም። ግን እሱ ክላስ ውስጥ በተቀመጠችበት ገብቶ እርጉዝ እንደሆነች እና ቼካፕ እንዳደረገች ሁሉ ለምን ከኔ ጋር እንዳለሽ ብሎ እንዳላት ሁሉ ነው የሚያሳየው ማለት ነው። እና እንደዚህ ብላ እንዲህ ብሎ ሲያወራት ደግሞ ሰራተኛዋ፣ ለእነሱ ስለላ የተቀጠረችው ሰራተኛ ደግሞ ከውጭ ከበሩ እና ስትሰማቸው ነበረ የሚያወሩትን ሁሉ እየሰማች ነበረ። ወንድሙ የአቤል ወንድም ደግሞ ድጋሜ ስለ ፋይሉ እየጠየቃት ነው። ፋይሉን ደግሞ የት እንዳለ ለምን አልሰጠሽኝም በሚል ሁኔታ አቀራረቡ የጥሩ አስመስሎ ነው እየቀረበ ያላት። ግን እሱ ይዞ የመጣው ሌላ ነገር ነው። ሌላ ለእነሱ ጥሩ አደገኛ በሆነ መንገድ ነው የመጣው። እሷ ግን አልተረዳችውም እና ፋይሉን ሲጠይቃት ፋይሉን እሺ እሰጥሃለሁ፣ አቤል ደግሞ እወጣለሁ እያለኝ ነው ሲወጣ ሰጣለሁ ምናምን ትለዋለች ማለት ነው። እሽ እያለ ያወራታል። እና ግንኙነታቸው ደግሞ ሲታይ በጥሩ ሁኔታ አይመስለኝም። በዚህ ክፍል ላይ የሚታየው የሁለቱ እሷም ደግሞ ወደ እሱ እንደተሳበች ነው የሚያሳየን። ለምን በቃ ፍቅር ይሁን ስሜት ይሰማኛል ለአንተ ብላ እያለችው ነው፣ በድጋሚ ሲገናኙ ማለት ነው። እና እሷን አውጥቶ ሲወጣ ደግሞ አቤል እና ማሚ ተጨቃጭቀው አንድ ቦታ ቁጭ ብለው ነበረ። ሳሎን ቁጭ ብሎ ነበረ። ሳሎን ሲገባ ደግሞ ማሚና አቤል በተቀመጡበት ምንድን ነው ዝም ዝም አላችሁ? ምናምን ይለዋል ማለት ነው። ሲላቸው ማሚ ደግሞ ባክንተወ ምናምን ብላ መነጫጭቃ ተነስታ ስትሄድ፣ ከዛ አቤል እና አብረው ይገናኛሉ፣ አብረው ያወራሉ። ግን ማሚ ለምን በእኔ ላይ እንደዚህ እንደምትሆን ግራ ይገባኛል ብሎ ለወንድሙ አቤል ይጠይቀዋል። አቤል ወንድሙዬው ደግሞ በአንተ ብቻ አይደለም በእኔም ነው ብሎ በማስመሰል ይናገራል። ግን አቤል ወንድም ከእናቱ ጋር አውቀው ለአቤል ለሚስኪኑ እያሴሩበት እንደሆነ አያቅም። ከዛ በኋላ እንደዚህ ካለ በኋላ ለምን ልጅ አትወልዱም ለምን እንትን አትሉም ምናምን ብሎ ይለዋል ማለት ነው። ልክ እንደማያውቅ አድርጎ እንዲያውቅ በሲስተም እያደረገው ይገኛል። አቤል አቤል ደግሞ እግራ እስቲ ቢሆን ጥሩ ነው ምናምን ብሎ ሲላናግራት ብሎ ተነስቶ ክላስ ውስጥ ይሄዳል። ርብቃ በተኛችበት ክፍል ውስጥ ክፍል ውስጥ ከገባ በኋላ ደግሞ ስለ ርብቃን ያናግራታል በዘዴ በዘዴ ያለ ስለ ክርስትና ምናምን እያለ ስለ ልጅ ሲያነሳ ትደነግጥና ትደነግጠና እንዴ ምናምን ብላ ስደንግጣ ስትናገር እንዴት ምናምን ብላ ስትናገር አይ ቢሆን ነበር ቢሆን ኑሩ እኔም ጠነክራለሁ ምናምን ብሎ ይላታል ማለት ነው። አዎ ትጠነክር ነበረ ትለዋለች እሷም። ከዛ በኋላ እንደዛ ስትለው እሱም ደግሞ እሷም ግራ ይገባትና ከዛ በኋላ ግራ ከገባት በኋላ እሷ ስለ እርግዝናው ምንም አልነገረችውም። የነገረችው ለአቢ ወንድም ነው። በሚቀጥለው ደግሞ ለሰራተኛዋ ወዳጅ መስላ ሰራተኛዋ ትቀርባታለች። እሷ ደግሞ ርብቃ ደግሞ ወዳጅ መስላ ስትቀርባት ሚስጥሯን ሁሉ እርግፍ እያደረገች ታወራላታለች። ለሰራተኛዋ ትነግራታለች። ሰራተኛው ደግሞ ለነሱ ስር ሌላ እንደቀረበች አታቅም። ሚስጢሯን ሁሉ ርብቃ አውጥታ ለሷ ትነግራታለች። እርጉዝ እንደሆነች ለባለው እንኳን ምንም ያልነገረችውን ለሷም ነገረች። ለአቤል ወንድምም ነገረች። ያው ሚስጢሯን ቁጭ ብላ ስታወራት ሚስጢሯን ትነግራለች። ከዛ በኋላ ያው እሷ አስቀድማ ሰምታ ነበር ሁለቱ ሲያወሩ። ከዛ በኋላ ማሚ ሶፋ ላይ ቁጭ ብላ የአቤል ወንድም ሄዶ ለማሚ ልጅ ሀያት እንደምትሆን ይነግራታል። እንዴት ሀያት እንዴት መሆኑን ምናምን ትላለች። ከማን ስትል ከአቤል። አቤል የሚባል አላቅም ትላለች ማለት ነው። አቤል የሚባል አላቅም ስትል ሀያት ከሴት ሄ አቤልና ጠቂ ምናምን ይላታል ማለት ነው። ከዛ በኋላ አይ እሱ በስሜ ከጠራኝ ጀምሮ ልጅ አይደለም ምናም ብላ ትላለች፣ እናታቸው ማለት ነው። ከዛ በኋላ ልጅ አይደለም ስል እና ከዛ በኋላ ማለት ነው እሱ ልጅ በስሜ ከጠራኝ ጀምሮ ልጅ አይደለም ብላ ትለዋለች ማለት ነው። ከዛ በኋላ አቤል ከዛ በኋላ አቤል ይወጣል። ከዛ በኋላ ሁለቱ አቤልን እና የአቤል ወንድምና ርብቃ ወረቀቱን ፋይሉን ለመፈለግ ክላስ ውስጥ አብረው ይሆናሉ። እናታቸው ስትመጣ ማንም የለም ቤት ውስጥ ብላ ለሰራተኛዋ ትጠይቃታለች። ሰራተኛዋ ደግሞ አሉ ርብቃና የአቢል ክላስ ውስጥ እንደሆኑ የእርብቃ እና የአቢል ወንድም ክላስ ውስጥ እንደሆኑ ትናግራቸዋለች። ሰው የለም ብላ ማሚ ስትጠይቅ ለሰራተኛው፣ ከዛ ሂጂ ጥሪያቸው ምናምን ትላቸዋለች፣ ትላታለች። እሷ ደግሞ ልጠራቸው ስትሄድ ብታዩ ገበቀኝ እንዲሁም እኔ ሂጂ እጠራቸዋለሁ ምናምን ትላለ እና እናግራቸዋለሁ ትላለች። ተነስታ ስትሄድ ነው የሚያሳየው ግን ፊልሙ ደግሞ የሚያሳየው እርብቃ ታፍና ተይዛ ታስራ ነው። የት እንደታሰረች ማን እንዳሰራት የት እንደሆነች ፊልሙ አያሳውቀንም። ይቀጥላል ይላል። በሚቀጥለው ባህያ ደግሞ ያሳውቀናል ማለት ነው። ውዶቼ፣ ተከታታዮቼ፣ ፕሊዝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰው ጋር እንዲደርሳችሁ አበረታቱም። ውዶቼ፣ ሰላም ዋሉ። ያው አስተማሪ የሆነ ድራማ ነው። በሕይወታችን በሁሉም ቤት ያለ ነገር ነው። ሰላም አለኝ ቻው።